ነፍሳችን የሚመገብ የቃል አቅርቦት እንዴት ናችሁ? ከዚህ ቀደም አመልና የእግዚአብሔር ልጅነት በሚል ርዕስ ከዘፍጥረት መጽሐፍ ውስጥ በተመረጡ ምዕራፎች ላይ ትኩረት አድርገን እያየነው ያለነውን ጉዳይ በቀጣይነት የምናይበት ይሆናል። አሁንም የንባብ ክፍላችን ዘፍጥረት ምዕራፍ 37 ነው። ከዚህ ቀደም በያዕቆብና በዮሴፍ ግንኙነት ዙሪያ አመልን፣ ባህሪን በምን በምን መንገድ አባት ለልጁ ካራክተርን፣ አመልን፣ ብርታትን፣ ስራ ወዳድነትን ሰውነትን ያስተምሯል የሚል ነገር የተመለከትን ይመስለኛል። አሁን ደግሞ ወደ ዮሴፍ ወንድሞች እንመጣለን። ርዕስም ሰጥቼዋለሁ የዛሬውን የወንድማማችነት ወግ ዋናው ርዕሳችን አመልና የእግዚአብሔር ልጅነት የሚለው ሆኖ አሁን ግን የምናተኩረው የወንድማማችነት ወግ የሚለው ቁም ነገር ላይ ነው። የወንድማማችነት ወጉ ምንድን ነው? ወንድማማችነት ብዬ ስል በመጽሐፉ መሠረት ከሄድን የአንድ ቤተሰብ ልጆች ከታላቅ ጀምሮ እስከ ታናሽ ያሉ ማለትን የሚጠቁም ሊሆን ይችላል። እኛ ግን ሰፋ አድርገን የሰው ልጆች የወንድማማችነት ወግ ወደሚለው እንወስደዋለን፣ ፍራተርኒቲ ወደሚለው ሀሳብ እንወስደዋለን። በዚያ ጉዳይ ላይ በሰፊው መነጋገር ይቻላል። ግን አሁን እሱን ትተኑ የዮሴፍ ወንድሞች ተብለው እዚህ ክፍል ውስጥ የተጠቀሱት ቀደም ብዬም እንደተናገርኩት በዚህ ምዕራፍ ውስጥ ወንድሞች፣ ወንድሞቼ የሚለው ወንድም የሚለው ቃል 17 ጊዜ ጥቅም ላይ ውሏል። ወንድሞች ተብለዋል። በሚገርም ሁኔታ የእግዚአብሔር ጥሪ የወደቀባቸው ናቸው። የእግዚአብሔር ጥሪ የወደቀባቸው ናቸው። ለምድር እንደዚህ ምለው ራሳቸው በራሳቸው ምርጫ የእግዚአብሔርን ዓላማ የአምላክን ዓላማ እንዲያሳኩ የተደራጁ ሰዎች አይደሉም። በፍጹም ምንድን ናቸው? አንኮንዲሽናል በሆነ መንገድ አንኮንዲሽናል በሆነ ምርጫ ማለት ነው። እነርሱ ባልወሰኑበት፣ እነርሱ ባላሰቡበት፣ እነርሱ ባልተዘጋጁበት፣ እነርሱ ባልተደራጁበት ሁኔታ የአምላክ ጥሪ በዚህ ቤተሰብ ላይ ወድቋል። ይህንን ነው ወድቋል የሚለውን ቃል የምጠቀምበት ዋናው ምክንያት መርጠው ያደረጉት ሳይሆን የመጣባቸው የመጣላቸው ነገር ስለሆነ አንኮንዲሽናል ኢሌክሽን የሚለውን እሳቤ ከዚህ አንፃር ነው ነገር ግን ጥሪውንና ጸጋውን የሚሸከም ትከሻ ወይም ባህሪ ወይም አመል ያልነበራቸው ወንድሞች ናቸው። የወንድማማችነት ወጉን ያላወቁ ወንድሞች ናቸው። ምን አይነት ባህሪ ነበራቸው? ክፍሉን ማንበብ ብቻ ይበቃል። በአድመኝነት፣ በራስ ወዳድነት፣ በመንጋ ፍትህ፣ በእብሪት የሚነዱ ነገር ግን የእግዚአብሔር ልጆች ናቸው። የሚገርም ነው። ሁለት ተቃራኒ ነገሮች። ጸጋ የምንታደለው ጉዳይ ነው። ጥሪ የምንታደለው ጉዳይ ነው። አመል ግን የምንሰራበት ጉዳይ ነው። አመላቸው ላይ ስራ አልተሰራም። ያዕቆብ በሮቤል ላይ ተገቢውን ስራ አልሰራም። አባታቸው ያዕቆብ ማለት ነው። በስምዖን በሌዊ ላይ ተገቢ ስራ አልሰራም። ሮቤል የሆነውን ሁሉ የሆነው የሆነውን ሁሉ የስነ ምግባር ብልሽት እንዲበላሽ የሆነበት ዋናው ምክንያት ያዕቆብ በሮቤል ላይ ተገቢውን ትኩረት ሰጥቶ ስላልሰራ ሊሆን ይችላል። ምክንያቶቹ ብዙ ሊሆኑ ይችላሉ። ስምዖንና ይሁዳም ወይም ስምዖንና ሌዊም የሆኑትን ሁሉ የሆኑት አንድ መንደር ሙሉ በሰይፍ የጨረሱት ደመኞች፣ ጦረኞች፣ ሰይፈኞች እንዲሆኑ ያደረጋቸው ምንድን ነው? አባታቸው በተገቢው መጠን በእነርሱ ላይ ስራ ስላልሰራ ነው። ወላጅ በልጆች ላይ ተገቢ የሆነ ትኩረት አድርጎ ከሰራ ልጆች ተቀርጸው ለትውልድ የማይጠቅሙበት ምንም ምክንያት የለም። እነዚህ ወንድሞች ተብለው የተጠቀሱ ግን በአድመኝነት በመንጋ ፍትህ፣ በእብሪት በጥላቻ የታወሩ እንደነበሩ እንመለከታለን። አንዳንድ ጊዜ አንዳንድ ሰው በጣም በጣም ጥላቻው ያውም የሃይማኖት መሪም ሊሆን ይችላል። በጥላቻ የሃይማኖት መሪ የመሆን ነገር በጣም እዚህም እዚያም ይታያል። አንዳንድ ጊዜ ምን ሰማቸው አስደንጋጭ የሆኑ አረፍተ ነገሮች አሉ። ከነከሌ ከነከሌ ሰይጣን ይሻላል። ሰይጣን እግዚአብሔርን ይፈራል። ሰይጣን እግዚአብሔርን ፈርቶ አያውቅም። ቢፈራ ኖሮ አይወድቅም ነበር። ይፈራል፣ ይንቀጠቀጣል የሚለውን ነጥሎ ማውጣት ተገቢ አይሆንም። ይሄ አባባል የመነጨው ከጥላቻ ነው። በጥላቻ መታወር፣ ወንድማማችነት መርሳት፣ የያዕቆብ ልጆች ባህሪ በቅናት የታመሙ የሚዋሹ ውሸታቸው ደግሞ ጨንቋቸው አይደለም። በምክር ቁጭ ብለው በምክር የጸና ውሸት ይዋሻሉ። የሚገርም ነው። ተደራጅቶ መዋሸት በጣም በጣም ለማጥፋት መዋሸት በጣም የሚገርም ነገር ማለት ሰው ሲጨንቀው ሲርበው እንደዚህም እንደዛም ሊሆን ይችላል። እሱም ትክክል ባይሆን፣ ግን አትሊስት በቂ ምክንያት ከበስተጀርባ አለው ማለት እንችላል። ነገር ግን ይሄ ሁሉ ችግርና ፈተና በሌለበት ሁኔታ በጥላቻ ግፊት ብቻ በምክር ተደራጅቶ ዴተርሚንድ የሆነ በምክር የጸና ውሸትን መዋሸት አመላቸው ነበር። ሌላ ድብቆች ነበሩ። በጣም ድብቅ ማለት ምናልባት ሳንጠየቅ ብዙ ማውራት ላይጠበቅብን ይችላል። ሰው ሊያዳምጠን ሳይፈልግ እኛ ግን በጣም ካልተናገርን የምንል ከሆነ ችግር አለብን ማለት ነው። ስለዚህ ዝምተኝነት በመጠኑም ሰወር ማለት መጠን ማለት በንግግር ጥሩ ይሆናል፣ ለኮሚኒኬሽን፣ ለተግባቦት ወሳኝ ሊሆን ይችላል። ግን እነዚህ ሰዎች ከዚያ የበለጠ ስር የሰደደ ድብቅነት አለባቸው። ማንነታቸው፣ ምንነታቸው፣ ሰየራቸው እስከማይታወቅ ድረስ ጥልቅ የነበረ እንደሆነ እንመለከታለን። አድርገው እንኳን ማድረጋቸውን ማንም ሰው ሊያውቅ በማይችልበት ደረጃ መደበቅ የሚችሉ ማጥፋት የሚችሉ ነበሩ። በአንድ ሀገር ውስጥ ዘልቀው ገብተው ከባድ የሆነ ጥፋት ሰርተው ቢመለሱም እንኳን ማናደረገ መቼ ምን ላይታወቅ ይችላል። ድብቅነት የሚባል አይነት ነገር ስላላቸው ማለት ነው። ከዚህም ባሻገር በጣም በዚህ ክፍል ውስጥ የምናየው የአመል ብልሽት የነፍሰ ገዳይነት ባህሪ ነው። ነፍሰ ገዳይነት የተጻወታቸው ተጸናወታቸው ነበሩ። ያ ባለ ህልም መጣ፣ ኑ እንግደለው እና እንዲህ እንዲህ እናደርግ ብለው ሲመካከሩ፣ በጋራ ሲወስኑ ይህንን የሚከለክል እስከሚጠፋ ከሮቤልና ምናልባትም ከይሁዳ ይልቅ ከይሁዳ በቀር ሁለቱ ትንሽ ለማዳን ጥረት ሲያደርጉ እንመለከታለን። ከጥላቻው ነፃ ሆነውም ባይሆን ግን ደግሞ ዮሴፍን ለማዳን የወሰዱት እርምጃ መልካም ነው። ነገር ግን የቀሩት በሙሉ ወንድማቸውን እስከ መግደል ድረስ ጠልተውት ነበረ። ጠሉት ጠሉት ጠሉት፣ ቀኑበት፣ ይብሱን ጠሉት፣ ይገድሉትም ዘንድ ተማከሩ ይላል። መጽሐፉን ስታነቡት እጅግ አስመሳዮች ደግሞ ናቸው። ሂፖክሪት የሚባል ነገር በጣም በጣም ከባድ የሆነ የስነ ምግባር ብልሽት ከዚህ ጋር የተያያዘ ነው። ስንጠቀልለው ክፍሉ በምን ላይ ያተኮረ ነው የሚል ሀሳብ እናነሳለን። የወንድማማችነት ወጉ ምንድን ነው? የወንድማማች ግንኙነት የሰው ልጆች የወንድማማችነት ግንኙነት በምን ይጠበቃል? የሚል ጥያቄ ጠይቀን ወደ መልሱ እንሄዳለን ማለት ነው። ግንኙነት እና ወንድማማችነት የሚጠበቀው ከአድመኝነት፣ ከጥላቻ፣ ከድብቅነት፣ ከውሸት፣ ከመሳሰሉ የስነ ምግባር ጉድለቶች ትውልዱን በመጠበቅ ነው። ይሄ ደግሞ ራሱን የቻለ ዝርዝር የስነ ምግባር ትምህርት ይጠይቃል። ትኩረት የተሰጠው አስፈላጊ የሆነ የሃይማኖቱ ቤተሰብ በዚህ ጉዳይ ላይ መስራት አለበት። ግንኙነት በምን ይጠበቃል? በመስዋዕትነት ይጠበቃል። አንዱ ለአንዱ መስዋዕትነትን ለመክፈል ፈቃደኛ ካልሆነ፣ አንዱ አንዱን ከሰዋሁኝ በኋላ ነው በህይወት የምኖረው ብሎ ካሰበ፣ በጥላቻ ካሰበ፣ በአድመኝነት ካሰበ፣ በድብቅነት ካሰበ በክፋት ካሰበ፣ በውሸት ካሰበ፣ በነዚህ ጉዳዮች ካሰበ ይሄ አንደኛ መንፈሳዊነት አይደለም። ይሄ ሃይማኖታዊነት አይደለም። ይሄ ካውሬም የከፋ ክፋትና ጥፋትን ያዘለ ስለሆነ እዚጋ ያለ ጥሪ አንድና አንድ ነው፣ ግንኙነትና ወንድማማችነት። የወንድማማችነትም ወግ ከአድመኝነት፣ ከጥላቻ፣ ከድብቅነት፣ ከውሸት፣ ከአስመሳይነት የራቀ ትውልድን በመገንባት የሚመጣ ስለሆነ ትውልዱን ከዚህ አይነት ጥፋት የመታደግ ጥሪ ነው። ጥሪውም ለሁላችንም ለሃይማኖት ቤተሰቦች ሁሉ ነው። አመሰግናል